ጌታችን አባ ገብረ ኪዳን ታስረዋል የሚል ወሬ በጣም እየተወራ ነው የሚገኘው። ከ19 11 የገደሏቸው አባ ገብረ ኪዳን ምን ገጠማቸው? ታዋቂው አባት በድንገት አረፉ። ማንም ያልጠበቀው ክስተት በኦርቶዶክሲያ ላይ። ሰላም ሰላም፣ ውድ የዩቲዩብ ተመልካቾቼ ዛሬም ደግሞ በዩቲዩብ ቪዲዮ ወደ እናንተ ተመልሼ መጥቻለሁ። ለምን የምታደርጉት የቪዲዮ መረጃ የመረጃ ለብዙ ኦርቶዶክሳውያን ባለማእተቦች እንደርስ ላይክና ሼር በማድረግ እንጀምሩ ስል በሉ ለእግዚአብሔር ስም ጠይቃለሁ። ወቅተን አዳዲስ መረጃ ሀገራችን ኢትዮጵያን ተዋህዶ ሃይማኖታችን በተመለከተ ዛሬም ወቅተን አዳዲስ መረጃዎችን ወደ እናንተ እናደርስ ዝግጅት ሰዓታችንን ጨርሰን መተናል። እስከ መጨረሻው ድረስ ሰብስክራይብ እያደረጋችሁ ተከታተሉ ስል በሉ እግዚአብሔር ስም ጠይቃለሁ። ሰበር ሰበር የሚባሉ የተለያዩ መረጃዎችን ወደ እናንተ እናደርስ አሁንም ዛሬም ዝግጅት ሰዓታችንን ጨርሰን መተናል። ትንሽ ጠፋ ብለናል። እንግዲህ ከጊዜያዊ ስቱዲዮ ወደ ስቱዲዮያችን ተመልሰናል። እግዚአብሔር አምላክ የተመሰገነ ይሁን። ሰሞኑን የጠፋውባችሁ ትንሽ ገዳም ስለነበርኩ ነው ማለት ነው። ሁላችሁም በጸሎታችሁ አስቡኝ፣ እኔ ደካማ ወንድማችሁ ማለት ነው። እንግዲህ በጣም ምን ሰሞኑን ነገር ያሳዝናል። የቤተ ክርስቲያናችን ዋርካ የሆኑ አባታችንን አጥተናል ማለት ነው። አባ ገብረ ኪዳን በዚህ ሰዓት የሚያስተላልፉት ጥብቅ የሚባል መልእክትም እንዳለ እየተመለከትን እንገኛለን አባታችን የኔታ አንባቢ እንግዲህ አርፏል። የአባታችን ረድኤታቸው በረከታቸው ይደርብን ማለት እፈልጋለሁ። እንደዚሁም ኦርቶዶክስያን ባለማተቦች አሁንም በግፍ እየተገደሉ ነው፣ በግፍ እየታረዱ ነው። በሰሜኑ፣ በደቡብ፣ በምስራቅ፣ በምዕራብ ላይ ቅድስት ቤተክርስቲያን አሁንም እንደ ችቦ መንደዷ ቀጥሏል። የቅድስት ቤተክርስቲያን አባቶች እንግዲህ አባቶ ነው አባት ምንላቸውን አባቶቻችንን እያሳደዱ ማሰር መግደል እንግዲህ ጀብዶን የቀጠለበት መንገድ እየተመለከተ እንገኛለን። እግዚአብሔር አምላክ ለኛ ለኦርቶዶክሲያን ደጉን ጊዜ ያምጣልን። በእውነቱ የተለያዩ ቪዲዮዎች አሉ። እነሱ ቪዲዮዎች ተመልክተን እንመለስ። መጨረሻ ላይ ሐሳብ እንሰጠበት ይሆናል። እንኳን ለአባታችን ለጻድቁ አቡነ ተክለ ሃይማኖት ዓመታዊ ክብረ በዓል በሰላም አደረሳችሁ። እቺን አንድ ቪዲዮ ተመልክተን እንመለስና ቀጣይ ወደ ቪዲዮችን እንመለከታለን። እቺን ቪዲዮ ተመልክተን እንመለስ። ተክለ ሃይማኖት ማለት ምን ማለት ይመስላችሁ ሲጀመር ተክለ ሃይማኖት ማለት ማለት ተክለ አብ፣ ተክለ ወልድ፣ ተክለ መንፈስ ቅዱስ ነው። የማን ተክል ማለት ነው? የአብ የወልድ ይሄንን ስም ስንጠራ አድረው ያሉ እዚህ ስም ላይ ማን ናቸው? አብ መንፈስ ቅዱስ የተክለ ሃይማኖት ስም ሲጠራ በዚህ ስም ላይ የማን ስም አለ? የስላሴ ስም አለ። ስለዚህ ምድሩን ይባርካል። ምድር ላይ ከተበረከ ምድር፣ ውሃው ላይ ከተነበበ ውሃው፣ ቤቱ ውስጥ ከተነበበ ቤቱን ይባርካል። የተክለ ሃይማኖት ስም የእግዚአብሔርን ስም የተሸከመ ስም ነው። ይህ ስም በተጠራበት እርግጠኛ ነኝ መፍትሔ ስራይ ምናምን እትስ ምናምን እትስ አትልፉ ይህ እንትን ምናምን ከጠንቋ አትዱ ፍትል ክብላችሁ ጸልዩ። የአባታችን ተክ ስታነቡት እንደው ንገራችሁ ዝም ብላችሁ ታዝቡ። ኢየሱስ ክርስቶስ የሚለውን ስም እንደ ተክለ ሃይማኖት ያከበረ ሰው አይቻለሁ። በደንብ ነ ያከበሩት። እንዲሁ ምንድነው ያሉት እኮ ኦ እግዚእ ኢየሱስ ክርስቶስ ሃይማኖቴ ኔ አንተ ምግባሬ ኔ አንተ ጌታዬ ኢየሱስ ክርስቶስ ወይ እምነቴም አንተ ነህ፣ በጎ ስራዬም አንተ ነህ። አንተ ነህ እኔ አይደለሁም አለ። እምነቴም አንተ ነህ፣ በጎ ስራዬም አንተ ነህ። እንደ እንደ አባተ ክለ ሃይማኖት አቡነ ጌታችን ኢየሱስ ክርስቶስ ኢየሱስ ክርስቶስ የሚለውን ስም ይጠራል። የለም ይለም ሙታ አገኙ አላሳር ነው ያስነሳው፣ ጌታዬ ኢየሱስ ክርስቶስ ነው አንሳው። ውሃውን ጠጅ ያደረግከው ጌታዬ ኢየሱስ ክርስቶስ ወይ ውሃ ሰጥ በጌታዬ በኢየሱስ ክርስቶስ ስም አንተ ጋኔን ውጣ። የክርስቶስን ስም ተሸክመው የዞሩ አባት ናቸው እና የተክለ ሃይማኖትን ገድል ብታነቡ እቤታችሁ ብታነቡ እያንዳንዳችሁ ሁላችሁ ብታነቡት በረከት ታገኛላችሁ። ከዛሬ ጀምራችሁ ማለት ነው። ከዛሬ ጀምራችሁ አንብ ቪዲዮን እንደተመለከታችሁ ነው። የጻድቁ አቡነ ተክለ ሃይማኖት ረድኤታቸው በረከታቸው ይደርብን። አባባ ተክልዬ በህይወታችሁ በኑሯችሁ ሁላ ይቅደሙላችሁ ሰባት ዓመት እንግዲህ በአንድ እግራቸው ቆሞ የጸሎ ይጸሉ አቡነ ተክለ ሃይማኖት የእናንተንም ጸሎት እንዲሰማችሁ እግዚአብሔር አምላክ ደጉም ጊዜ ለኛ ለኦርቶዶክስ ያን ባለማተቦች ያምጣልን ማምላክ ወላዲታ አምላክ የንጹሃን ቁርባን የግሸኗ ማርያም የጻርቃኗ ያቤሌ ዋት የኢዮብ ትዕግስት የኤልያስ መኖ ሙሴ ደመና ያቢን አዳም ሰረገሌ የዘካርያስ ደስታ የሆነችው አምላክ ወላዲት አምላክ ቤተሰብ በደስታ ትሙላችሁ። ባልታሰበ በረከት ተባርካችሁ። ከሀገር ውጭ ያላችሁ በስደት ያላችሁ እህቶቼ፣ ወንድሞቼ እግዚአብሔር አምላክ እንግዲህ ለሀገራችሁ አብቅቶ ከቤተሰቦቻችሁ ጋር ከጎረቤቶቻችሁ ጋር ከዘመዶቻችሁ ጋር በሰላም ያገናኛችሁ ማለት መልካም ምኞቴን መግለጽ እፈልጋለሁ። አሜን፣ አሜን፣ አሜን እያላችሁ ኮሜንቱን አጥለቅልቁት። እንግዲህ ከባድ ሐዘን ለቅድስት ቤተክርስቲያናችን ደርሷል ማለት ነው። አባታችን ታላቁ አባት የቤተ ክርስቲያን ዋርካ ይሆኑት አባቶቻችን እንግዲህ በስር ሲንገላቱ እንደነበር ተመልክተናል። አሁን ማረፋቸውን እየሰማን ይገኛል። የአባቶቻችን ረዳታቸው በረከታቸው የአባታችን ረዳታቸው በረከታቸው ይደርብን። እስቲ ወደ ቪዲዮቹ ዛሬ በዚህ ቪዲዮ ኮሜንት ላይ መጻፍ የሚፈቀደው አንድ እና አንድ ብቻ ነው። የኔታ በረከቱ ይድረሰን የሚል ብቻ። የኔታ ይባቤን ሁላችሁም ታውቋቸዋላችሁ አይደለ? ባለፈው ያለ ስራቸው ታስረው የነበሩት አባት፣ ዛሬ ደግሞ ስራ ተቀብራቸው ተፈጽሟል። የኔታ ይባቤ ከ25000 እስከ 30000 የሚደርሱ የቤተ ክርስቲያን አገልጋዮችን፣ መርጌቶችን፣ እንዲያቆናትን ካህናትን ያፈሩ ብቻቸውን ዩኒቨርሲቲ የነበሩ መምህር ናቸው። አራታይ ነው የኔታ ይባቤ አራቱን ጉባኤት ዘርግተው የሚያስተምሩ በአካባቢውም እጅግ ተወዳጅና የቤተ ክርስቲያናችንም ዋርካ የነበሩ አባት ናቸው። እሳቸው ወደሚወዱት ወዳገለገሉት አምላካቸው አባታቸው ዘንድ ሄደዋል። ቤተ ክርስቲያናችን ውስጥ የነበሩን ታላላቁ አባቶች የአብነት ትምህርት ቤት መምህራኖቻችን ዋርካ የሆኑ አባቶቻችን ትተውን እየሄዱ ወደሚያገለግሉት አምላካቸው እየሄዱ ነውና እቺን ቤተ ክርስቲያን ያለ አባት እንዳትቀር የአባቶቻችን በረከት እንዲደርሰን አባቶቻችንን ረጅም ዕድሜ እንዲሰጥልን እና ቤተ ክርስቲያናችን ያለ አባት እንዳያስቀርብን ልምጽ ምራችን አባ ገብረ ኪዳን ታስረዋል የሚል ወሬ በጣም እየተወራ ነው የሚገኘው እና አባታችን ምን ገጠማቸው? እስቲ ከዚህ ቪዲዮ እንጀምር። ሁላችሁም ግን ኮመንት ላይ የገባችሁ አባታችን ቃልዎት ያሰማልን ማለታችሁን እንዳትረሱ።

ጌታችን አባ ገብረ ኪዳን ቃለ ሕይወት ያሰማልን እና ሲቀድሱ ያምርባቸዋል፣ ሲያስተምሩ ያምርባቸዋል፣ ሲዘምረው ያምርባቸዋል። እና እኚህን አባት አስመልክተው እንግዲህ ሰሞኑን እየወጣ ያለው መርጃ ታስረዋል የሚል ነው። እሱን ወደ መጨረሻ ላይ ማስመለክታችሁን የሚሆነው መሞት ችግር የለውም ታውቃላችሁ። ሞት ምንም ነው። በተለይ በሃይማኖት ጉዳይ ሲሆን ችግር የለውም ግን በጣም ልብን የሚሰብረው ነገር ምን እንደሆነ ታውቃላችሁ? በህይወታቸው ዋጋ ከፍለው እነሱነታቸውን ለእኛ ሰጥተው አስተምረው ብዙ ቦታ ያደረሱ ወላጆችን ሳትደርሱላቸው አንድ ቀን እንኳን ላደረጉት ነገር አንድ ቀን ህሊናን የሚያሳርፍ ስራ ሳትሰሩ ያውም እናንተ ብቻ አይደላችሁም፣ ዋጋ ከከፈሉ ቤተሰቦቻችሁ ጋር አንድ ላይ ስትቀበሩ አሳዝን አርሲ ውስጥ እየሆነ ያለው ይሄ የሀገራችንን የስራ እድልና የኢኮኖሚ ሁኔታ ሁላችሁም ታውቃላችሁ። ብዙ የአርሲ ወጣቶች ለእናቶቻቸው፣ ለአባቶቻቸው፣ ለእህቶቻቸው፣ ለወንድሞቻቸው ዋጋ ለከፈሉ ሳይደርሱ የሚያሳዝነው ራሳቸውን ማጣታቸው ብቻ ሳይሆን ከነዛ ቤተሰቦቻቸው ጋር እየተቀበሉ ነው ከአንድ ቤት አምስት ስድስት ሬሳ አይወጣም። እኛም ዝም ብለናል። አሳዝን እስኪ ይሄንን ቪዲዮም አይተን እንመለስ እና ወደፊት እንደዚህ እንድታረጉ ነው። አንድ ቀን እንገናኝ እንችላለን። መቼው አይታወቅ። እናንተም ካልሞታችሁ እኔም ካልሞቱ ለድንገቱ ማለት ነው። ኖ አትሞቱ፣ አንሞትም፣ አትሞትም። ኧረ ለድንገቱ አልሞት፣ አልሞትም። እሺ ካልሞትማ ጥሩ ነው። እህል ነስቶ እድሜ ይስጥህና ታየዋለ። እና እንደዚያ ነው። ጸሎት ያስፈልጋል፣ በየቦታው ጸሎት ያስፈልጋል። የሚመጣውን አናውቅም። የአሁኑ ትስጡስ ይመስለኛል እንደዚህ ጦ ለካስ አባታችን ቀድሞ እግዚአብሔር እንደጠራቸው ያውቁ ነበረም። ታላቁ ሊቅ የእኔታ ይባቤ በላይ መልእክታቸው እንግዲህ እጅግ ልብ የሚሰብር መልእክትን ያስተላልፉት በተለይ በኢትዮጵያ ውስጥ ያሉ የኢትዮጵያም ኦርቶዶክስ ተዋሕዶ ቤተ ክርስቲያን ጉባኤ ቤት በተለያዩ ቦታዎች ተስፋፍተው ማየት የእሳቸው ህልም ነበረ። ወልደያን፣ ደሴ፣ ጋይንት፣ ደብረታቦር፣ ወረታ፣ ባህር ዳር ላይ በተለያዩ ቦታዎች እንዲስፋፉ የእሳቸው የወደፊት ህልም ነበረ። ፈጣሪ ወዶና ፈግዶ ከዚህ ዓለም ካልተለየን ብሎ የተናገሩት አባታችን እነዚህን ጉባኤት አስፋፍተን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምሁራንን እናፈራለን ሲሉም ተናግረው ነበር። ኦርቶዶክሳውያን አባቶቻችንና ሊቃውንተ ቤተክርስቲያን ብሎም ምዕመናትና ምዕመናን የአባታችን ህልም እውን ለማድረግ የእሳቸውን መልእክት ሰምታችሁም ተግባር እንድናደርግላቸው መልእክት ይሆናችሁ። ይህ የታላቁ ሊቅ የኔታ ይባቤም ታሪክ እንዲጻፍላቸው እናደርግ። ከ19ኙ 11ኑ ነው የገደሏቸው። ኦርቶዶክሳዊ ሆነ ማህተብ ኖሮ በክርስቶስ አምናለው ብለቅ ይሄንን እየሰማ ልታሳልፈው ነዋ በቃ ካላመድና የሞት ዜና ሲነገርክ ኖርማል ነው ላ እኔ በቤታችሁ ይግባ ብዬ አረግማችሁም መድኃኒ አለመነ በጣም ነው የሚያሳዝነው። ከትናንት ወደ የሰራሁትን ቪዲዮ ስሙት። ዛሬም አስራ ምናምን ሰዎች ታፍነው ተወስደዋል። ትንሽ ቆይተን ደግሞ እነሱ ተገደሉ የሚል ዜና እንሰማለን። እኔና እና እናንተ ተኝተናል። ይሄ የሚጠበቅ ነገር ነው። ምክንያቱም ዝም ብለናል። ሁላችንም ዝምታን ነው የመረጥነው። እዛ የሚሞቱ ወገኖቻችን የኛ ወገን አይደሉም ብለን ዝም ብለናቸዋል፣ ረስተናቸዋል። ብቻ እናሳፍራለን። የቀሩትን ስምንቱም ያው ይሄ ነው ወጣቸው ሊሆን የሚችለው፣ አይደለም? ስለዚህ ኖርማል ነው፣ ምንም አይመስለንም። ብቻ እግዚአብሔር ይጠብቃቸው። ቢያንስ ቢያንስ እስቲ ነው እንጸልይላቸው። ምንም አድርግ አንችልም ብለን ነው የምናስበው። ቢያንስ ቢያንስ እስቲ ምን አለብን እንጸልይላቸው። በእግዚአብሔር በጣም ነው የምታሳፍሩት፣ ማርያምን በጣም እኔ እንጃ። እኔም ስሰማው የደነገጥኩት ነገር በጉዞ ስም መኪና ውስጥ መተተኛ በጥንቆላ የሚሰሩ ግን ክርስቲያን ናችሁ እናንተ? ግን እውነት ኦርቶዶክሳዊ ናችሁ እናንተ ወይንስ አህዛብ ናችሁ? ምን አይነት ግፈኞች፣ ምን አይነት ጨካኞች፣ ምን አይነት ነውረኞች ናችሁ ግን! እኔ እየተናገርኩ ያለሁትኝ በጉዞ ስም መኪና ውስጥ ለሌለ ገዳም አይምሯችሁ ውስጥ ለሰራችሁት ቤተ ክርስቲያን በካሬ ይሄን ያክል ስዕል አድኖ ይሄን ያክል ስዕል አድኖ ብላችሁ ቃል እያስገባችሁ ህዝቡን መነገጃ ያደረጋችሁ እናንተ ነጋዴ ወንበዴዎች፣ ማኅበርተኞች፣ ግለሰቦች ምን ምን አይነት ጉዶች ናችሁ ግን ምን ምን አይነት ጉዶች ናችሁ ግን በጣም ብዙ ነገር እያወቅን በጣም ብዙ ነገር እየሰማን በጣም ብዙ ነገር እያየን ከዛሬ ነገር ይሻሻላል ከዛሬ ነገር ይተዋል ከዛሬ ነገር ሰዎች አወቁብኝ ብለው ይተዋሉ ስትባሉ የባስ የባስ ግፋችሁን የባስ ድፍረታችሁን እንዲህ በአደባባይ ወጣችሁ ድጋሚ ደግሞ እንዲህ አይነት ግብር ውስጥ እንዲህ አይነት ስራ ውስጥ የምትካፈሉ የምትሳተፉ ሰዎች እኔ ወል አንድ ነገር እየመረራችሁም ቢሆን ዋጡትኝ። ሚስቶቻችሁ እንዲያውቋችሁ አማቾቻችሁ እንዲያውቋችሁ ጎረቤቶቻችሁ እንዲያውቋችሁ ጓደኞቻችሁ ዘመዶቻችሁ በጠቅላላ የምትሰሩትን እንዲያውቁ ስልክህን ስምህን ፎቶህን ቁጭ አድርጌ ለጥፌ እወጣለሁ አሁን ግን የመጣሁት ኦርቶዶክሳውያን እባካችሁን በድንግል ማርያም በጉዞ ስም ሄዳችሁ ለሌለ ገዳም ለማታውቁት ገዳም በስምም ሰምታችሁት ለማታውቁት ደብር ይህን ያክል ካሬ ይህን ያክል ይህን ያክል እየተባለ ኦርቶዶክሳዊ እየተዘረፈን ያለው እኔ ስለ ገንዘብ አይደለም፣ ይዘረፍ፣ ገንዘቡን እንደፈለገ ያደርጉት። ነገር ግን ኦርቶዶክሳዊ ድጋሜ ገዳም የሚባለውን ነገር እንዳያስበው፣ ድጋሜ ሄዶ ከበረከቱ እንዳይካፈል፣ እንዳይጽናና፣ እንዳይበረታ እንዲህ አይነት ግፍ በአደባባይ እየሰሩ ጉዞ የሚባል ነገር ኦርቶዶክሳዊ እንዲጠላ እያደረጉት ነው የሚገኙት። በጣም አስቸጋሪውና ከባዱ ነገር እኔም ስሰማው የደነገጥኩት ነገር ደግሞም በመረጃም ተሰንዶ ያለ ነገር መኪና ውስጥ የሆነ ሰው ሊያስተባበር ሲገባ መተተኛ በጥንቆላ ላይ የሚሰሩ አፍዝዝ አደንዝዝ ጥርሳቸው ላይ የሚያሰሩ እስከርባቸው ላይ ነጠላቸው ላይ እያሰሩ የሆነ ታሪክ ይናገራሉ። ያንን ታሪክ የሚሰማው ኦርቶዶክሳዊ እዛ መኪና ውስጥ ያለው በእምባ በእምባ እየታጀበ እንዴት እንደሚሰጠ አቅም። ነገር ግን ገንዘቡን ሲሰጠና ትራንስፈር ሲያደርግ ነው የሚታየው፣ የሚያውቀው ቤቱ ሲገባ ነው። እንዲህ አይነት ስራ እየሰሩ ነው። ሁላችሁም ኦርቶዶክሳውያን ጥንቃቄ ልታደርጉ ይገባል። በተለያዩ ገዳማትና አድባራት በር ላይ ቆመው የነፃ ጉዞ ትኬት ይሰጣሉ። ነፃው ብላችሁ ስትሄዱ፣ ነገር ግን እየተዘረፉ ኦርቶዶክሳያን ወደ ቤታቸው እየገቡ ነው የሚገኙት። ከዚህ በፊት ያጋጠመኝ እጅግ እጅግ እጅግ እኔ በስማም እንዲህ አይነት ግፍ ይሰራል ያልኩበትን ጉዳይ ልንገራችሁ። አንድ አባት ዘብር ለመሄድ የነፃ ጉዞ ተብለው ይሄዳሉ። እዛ መኪና ውስጥ ሌላ ወንብድና ይሰራል። እንደዚህ ጎጃም ውስጥ የሚገኝ ቤተክርስቲያን ለእንደዚህ ለእንደዚህ በካሬ ግቡ ይባላል። ህዝቡ በጠቅላላ አውጥቶ እኔ ይህን ያህል ካሬ አርሴማን፣ የገብርኤልን፣ የሚካኤልን፣ የተክለ ሃይማኖትን፣ የአብተማርያምን፣ የኪዳን እምረትን እያለ ቃል ይገባል። እኚህ አባት የቆረቡበት እኚህ አባት ድቁናን የተቀበሉበት እኚህ አባት የቀሰሱበት ገዳም ነው የሚለመንለት። ግራ ገብቷቸው ደንግጠው ልክ ከመኪና ሲወርዱ ደወሉልኝ ደወሉልኝ። ልክ አዲስ አበባ ከመጡ በኋላ እኔ ደወልኩላቸው ቃል ለተገባላቸው ሰዎች ማለት ነው። ምን ይለኛል? በዚህ በዘብር ይህንን ሪከርድ ያደረግኩትን ነው የምነግራችሁ። በዘብር ጉዞ ላይ ቃል ገብቼ ነበር አልኩትኝ ምን ያክል ካሬ ነው የገባኸው አንዱ ካሬ አምስት ሺህ ብር ነው አለ አይ አምስት ካሬ ነው ቶሎ በላ በዚያ አካውንት አስገባ አለ ባሮክ መሆኔን ነገርኩት ደነገጠ የሚስቱን የነፍሰ ጡር ፎቶ የልጆቹን በወላዲተ አምላክ በመቤቴ ማሩኝ ማሩኝ ንስሐ ገባለሁ ብሎ ለገዳሙ እያንዳንዱን የገባውን ገንዘብ አስመለስኩኝ ዛሬም ግን ትልልቅ የጉዞ ማህበራት ዛሬም እንደዚህ አይነት ግብር ውስጥ ነው የሚገኙት። ምን አይነት አሳፋሪ ምን አይነት የተረገማችሁ ናችሁ! ግን ምን አይነት ስለዚህ፣ እኛ ኦርቶዶክሳውያን ቢያንስ ቢያንስ በዚህ ቪዲዮ ሁሉም ኦርቶዶክሳውያን ይሄንን እንዲሰማ ሳትደክሙ ሳትሰለቹ አስር አስር ጊዜ ኮፒሊንክ አደርጋችሁ እየተበሉ ላሉ ኦርቶዶክሳያን ይወላችሁ። ኮሜንት ላይ ገብታችሁ የተበላችሁ ሰዎች ሜንሽን አርጓችሁ ስማቸውን ጻፉ። እዚህ ቪዲዮ ላይ ስማቸውን እኔ በዛኛው ቪዲዮ ስመጣ ፎቶቸውን፣ ስልካቸውን፣ አድራሻቸውን ለጠፌ የምወጣ ይሆናል። እንደናንተ ሆዳም፣ እንደናንተ ደፋር፣ እንደናንተ ሌባ፣ አጭበርባሪ ሰዎች ግን እግዚአብሔር ይፍረድባችሁ። መቼስ ጠቅላይ ቤተ ክህነት የምታውቋቸው ሌቦች አሉ፣ ከእናንተ የባሱ ጉዶች። ከዛ የሆኑ ወረቀት ታወጣላችሁ የጉዞ ማህበር ምናምን ምናምን ምናምን ምናምን የሚል ይሰጧቸዋል። ከዛ ሕዝቡን ትዘርፉታላችሁ። ክርስቲያንም አይደላችሁም፣ ብዙዎቻችሁ ክርስቲያንም አይደላችሁም። ስለዚህ ይህንን ቪዲዮ አብዝታችሁ አብዝታችሁ ኮፒ ሊንክ ሼር አደርጋችሁ ይሄ መቼስ እኔ ሼር በማድረግ የምታተርፈው ነገር ቢኖር ኦርቶዶክሳዊን ነው የምናተርፈው። ይህንን ቪዲዮ ኮፒ ሊንክ በማድረግ የምናተርፈው ነገር ቢኖር ኦርቶዶክሳዊ ስነ ልቦናውን ነው የምናድንለት፣ ሌላ አይደለም። እንዲሁም ለእንደዚህ አይነት የጉዞ ማህበርተኞች ማስታወቂያ የምትሰሩ ቲክቶከሮች እዚሁ ፕላትፎርም ላይ ያላችሁ እናንተም ከተጠያቂነት እንደማትድኑ አውቃችሁ ተረድታችሁና ተገንዝባችሁ ለማንድን ነው ለማን ነው ማስታወቂያ ምሰራው ብላችሁ እንድታስቡ ፈልጋለሁ። ምክንያቱም የህግ ጉዳዮች ላይ ያሉ ነገሮች አሉ። ስለዚህ እናንተ ማታመልጡም ማለት ነው። ስለዚህ ለማን ነው ምሰራው፣ ማስታወቂያ ስትሰሩ ለማን ነው ምሰራው፣ ለየትኛው ማህበር ነው ምሰራው ብላችሁ አስቡበት። በእናንተ ምክንያት ሰዎችም እናንተን እያዩ እየተመዘገቡ እናንተን እያዩ እየሄዱ ገንዘባቸውን እየተበሉ ነው የሚገኙት። ስለዚህ ቢያንስ እንኳን ባለመስራት ተባበሯቸው። ሌላው ይቅር ባለመስራት ከእነሱ ጎን ባለመቆም ተባበሯቸው። በዚሁ አጋጣሚ ግን በቅንነት በንጽሕና በቅድስና ጉዞ አዘጋጅታችሁ ህዝበ ክርስቲያኑ ከገዳሙ ከደብሩ ሄዶ ተካፍሎ ተጽናንቶና በርትቶ እንዲመጣ ምክንያት የሆናችሁ የጉዞ ማህበርተኞች እንዲሁም ግለሰቦችን እግዚአብሔር አምላክ ጸጋችሁን ይጠብቅልን። መድኃኒዓለም ማህበራችሁን ያስፋል። ቪዲዮን እንደተመለከታችሁ ነው የአባታችን ረድኤታቸው በረከታቸው ይደርብን። በእውነቱ በጣም ነው የሚያሳዝነው፣ በጣም አዝናል። ቅዱስ ቤተክርስቲያን በእውነት አንገቷን ደፍታ ነው በሰት የምትገኘው። እንግዲህ እንደነዚህ አይነት አባቶችን እንግዲህ የቤተ ክርስቲያን አባት የሆኑ እንግዲህ የበግ ለምድ ያለበሱ ለመመኑ ለተዋህዶ ልጆች የሚሞቱ አባትን እንግዲህ በዚህ ሰዓት ማጣት እጅጉን ያማል። ኦርቶዶክሲያን ባለማታቦች እንግዲህ አስመሳይ የበዛበት ዘመን እንደሆነ እየተመለከትን እንገኛለን። እግዚአብሔር አምላክ ለኛ ለኦርቶዶክሲያን ደጉን ጊዜ ያምጣልን። እንግዲህ እንደነዚህ አይነት አባቶች እየተፈለጉ በዚህ ሰዓት ባልታወቀ ምክንያት እየተባለ እየተገደሉ እንደሚገኝ ያለው መረጃ እያመለከተ ይገኛል። ቀጣይ ማን ይሆን የሚለው ለኦርቶዶክሲያን ባለማታቦች እጅግ ያማል። እግዚአብሔር አምላክ ደጋጋ አባቶቻችንን ለኛ ለተዋዱ ልጆች አባት የሆኑን አባቶቻችንን እግዚአብሔር አምላክ ይጠብቅልን እጁን ወደ ተዋዱ ልጆች ይዘርጋልን ለማለት ነው የምፈልገው። እንግዲህ እንደነዚህ አይነት የሚመሩን እረኛ በሌለን ሰዓት እረኛ የሆኑ አባቶቻችን እንግዲህ ማጣት በጣም ያማል እጅጉን። ቅዱስ ቤተክርስቲያን እንደዚሁም ኢትዮጵያ ሀገራችን አንገቷን በዚያ ዘንድ ደፍታለች። ትናንትና እንግዲህ የቀብር ስነስርዓታቸው ተካሂዷል። እግዚአብሔር አምላክ እንግዲህ ለእኛ ለኦርቶዶክሲያን ደጉም ጊዜ ያምጣልን ነው ማለት የምንችለው። ምንም ማለት አንችልም። አሪሲሊ አሁንም ኦርቶዶክሲያን ባለማተቦች እንደ በግ በግ እየታረዱ ነው። ባለማተብ በመሆናቸው ብቻ እየተሰቃዩ እየተገደሉ ነው የሚገኙት። ኦርቶዶክሲያን ባለማተቦች እዛ የሚገኙት እንግዲህ በዚህ ሰዓት ተጨንቀዋል፣ ተጠበዋል። ነገር ግን አንፈራም፣ አንሰጋም፣ እንጠራጠርም መዝሙር ብቻ ሳይሆን ህይወትም ጭምር እንደሆነ በዚህ ሰዓት እያስመለከትን ይገኛሉ። የሰማዕታቱ ረድኤቱ በረከታቸው ይደርብል ለማለት ፈልጋለሁ። ለኛም የኦርቶዶክስያን ደጉም ጊዜ ያምጣልን። እንግዲህ ወቅቴና አዳዲስ መረጃዎችን ወደ እናንተ ወደ ተዋዱ ልጆች አደረሰን። በቀጣይ ወቅቴና አዳዲስ መረጃዎች እስክንገናኝ ድረስ ሰላም ቆዩ። ሰብስክራይብ እያረጋችሁ ይደንኑታል፣ ጫናችሁ አበረታቱን። እስከዛው ድረስ ሰላም ቆዩ። ታች ኢትዮጵያን ማህሏን ገነት ዳራን ሳታርጉ ይጠብቅልን። ሰላም ቆዩ።